አርሶ አደር መሐመድ ወቲዋቢ ነዋሪነቱ በስልጤ ዞን ምስራቅ ስልጤ ወረዳ ደቡብ ጉቶ ቀበሌ ነው። ከዚህ ቀደም በአካባቢው በነበረው የውሃ እጥረት የተነሳ በዓመት ሁለት ጊዜ ብቻ ያመርት የነበረ ሲሆን ዛሬ ላይ ግን የተፈጠረውን ምቹ አጋጣሚ በመጠቀም በቀበሌው ብቻ ሳይወሰን የከርሰ ምድር ውሃን እንደ አማራጭ በመጠቀም የቅድመ በልግ ዝግጅቱን በትጋት ሲያከናውን ነበር ያገኘ ነው። ከዚህ በፊትም እዚህ ከሰሜን ጉቶ ከጎራባች ቀበሌ የውሃ አማራጭ ስላላቸው ከነሱ ያው በጥምርተነት እዚህ ገብተን እንሰራለን። ሽንኩርት ችግኛ አፍልተናል። አሁን ዝናብ ሲዘንብ ይህን ሽንኩርት አውርድተን እንተክላለን። ተክለን ሽንኩርቱን አንስተን ደግሞ ለገበያ ቀርበን ዳግም ደግሞ ሽንኩርቱን ከሰፈር አመቻችተን ሽንኩርቱን መትከል እንችላለን። ስንዴ መዘረት እንችላለን። ቦሎቄ መዝራት እንችላለን። ብዙ አማራጭ አለ። ቶሎ የሚደርሱ ሰብሎች አሉ። እነሱ እንደ አማራጭ እንዘራለን። የምስራቅ ስልጤ ወረዳ የስንዴና በቆሎ ምርትን በስፋት በማምረት ትታወቃለች። ዛሬ ዛሬ የአካባቢው አርሶ አደሮች ከሰብል ልማቱ ጎን ለጎን ተጨማሪ የውሃ አማራጮችን በመጠቀም የጓሮ አትክልት ልማትን ባህል እያዳበሩ ይገኛል። መጀመሪያ የጀመርነው ሽንኩርት ጀምረናል፣ ቲማቲም ጀምረናል፣ ቀይ ስር ጀምረናል። ከዚህ ቀደም ነበረው ዝናብ ጠብቀን እንሰራ ነበረ። ይሄ ከመጣ በኋላ ብዙ ለውጥ ተናምጣንጥተናል። በምን በመስኖ ሽንኩርት ተክለን ነበረ። ይህንንም ካረሳን ወዲህ እንደገና በቦታውም ይሰራ ነበራል። አሁን እኛ ዝናብ አልጠብቅም፣ በዚህ እንጠብቅ እንጠቀማለን። ለውጥ ብዙ ለውጥ አምጥተናል። በሬ ያልነበረው መሬት የሌለው ገዝተን በጣም ለውጥ ብዙ አምጥተናል። ሁሉንም መጀመሪያ ትንሽ መሬት ያለውም በአንድ አመት ሶስቴ አራቴ አምርቶ እንደ ብዙ መሬት አንስቶታል። በአንዴ ሁለቴ ሶስቴ ስለተጠቀመ ትንሽ መሬት ቢሆን ለውጥ አምጥተዋል። ሽንኩርቱን መጀመሪያ ሲንጀምሮ መጀመሪያ በንቅናቄ ነበር የተጀመረው። ስንዴ ነበረበት። ስንዴው ከተነሳው በኋላ ሰው መኮትኮት ጀመረበት። ያለውን ነገር ማደብ ማዘጋጃ ይጀምሩ። ካዘጋጁ በኋላ መጀመሪያ አስራ አምስት ሁለት ሳምንት ሲቀረው ለመዝራት፣ ሁለት ሳምንት ሲቀረው መቆፈር ይጀመራል። ለፀሐይ ይሰጡታል። እንደዛ ካሉና በሽታ ስለሚያመጣ ማለት ነው። ለፀሐይ ከሰጡት በኋላ ከ15 በኋላ አብዛኛ ሰዎች ፈጥኖ የዘሩትም የው ሽንኩርታቸው ወደ ላይ ያደጋ መጥቷል። አንድ ወረዳ አስራ አምስት አካባቢ ነው ሽንኩርቱ ከተዘራ ማለት ነው። መጀመሪያ ይሄ መሬት በቆሎ ተዘርቷል። ከዚህ ጋር አንድ ላይ የተዘራ በቆሎ ነበረ። ያ በቆሎ ሲወድም ተባይ ነገር ከለከለው። በቃ በዛ ሲጠፋ ወረዳው ደግሞ በራሱ ጊዜ የኛው እንትናችንን አይቶ ደግፎናል። ይችን ድንች አቀረበልን በነፃ ያው ያ እንደጠፋ ወዳው በቦታው አርሰን ድንች ተካንበት። ከዛ ያው ከዛ በኋላ ጀምሮ አስፈላጊውን ድጋፍ በደጋፊ እንትን በባለሙያዎች እየታገዝን ስራችንን እየሰራ ነው ያለነው። በኩታ ገጠም በክላስተሪንግ የለማ ነው፣ 15 ሄክታር ነው። የዚህም ተሳታፊ ወንድ 89ና ሴት 25 አርሶ አደሮች በዚህ ይሳተፋሉ። ሌሎቹም ደግሞ ከዚህ በታች በኩል የበቆሎ ክላስተር 25 የሚሆን ክላስተር አለ በበቆሎ። እንዲሁ ደግሞ ያው በተለያየ ቦታ የለማ ማላ እስካሁን ያው ይሄ የሚናየው በክላስተር የለማ የድንች ክላስተር ነው። ይሄ ሳይት በሰሜን ጎቶ ማህበር ነው የተያዘው በወጣቶች ማህበር ማለት ነው። ይሄንን ግን አሁን የውሃ አማራጭ የሌላቸው ቀበሌዎች መጥተው እዚህ በነፃ እንዲያለሙ ነው ያደረግ ነው የለቅድመ በልግ የሚዘሩትን የሚያዘጋጁትን ችግኝ በነጻ መጥተው ያለውን አማራጭ የውሃ አማራጭ ተጠቅመው ያለውን መሬት ተጠቅመው እንዲያለሙ ነው ያደረግነውና በስፋት የደቡብ ጎቶ አርሶ አደሮች አሉ። የሰሜን ጎቶ የቀበሌው የራሱ አለ። በተመሳሳይ ሌሎቹም ውሃ አጠር አካባቢ እንትን ያሉ አልፎ አልፎ ደግሞ ከላምፉር ወረዳ የሚመጡ አርሶ አደሮች አሉ። በጣም ታታሪ አርሶ አደሮች ሲመጡ በነጻ ነው እዚህ ችግኝ የሚያዘጋጁት ማለት ነው። አካባቢው ለጎርፍ ተጋላጭ የነበረ በመሆኑ ባለፈው ዓመት በተከሰተ የጎርፍ አደጋ ከ550 ሄክታር በላይ ሰብል የወደመ ቢሆንም ያንን ለማካካስ በተሰራው የበጋ መስኖ ከ1600 ሄክታር በላይ መሬትን መልሶ ማልማት የተቻለ ሲሆን፣ አሁንም የቅድመ በልግ ዝግጅቱ ያንን መነሻ አድርጎ በስፋት እየተሰራ ይገኛል። በቆሎ ድንችና ሽንኩርት እንደዚሁም ቲማቲም ላይ በጣም በስፋት ሰርተናል። በዘንድሮ ዓመት ማለት ነው። ይህም በመስራታችን አንደኛ የወደሙትን በተለይም በበቆሎ የወደመውን ማሳ የመተካ ስራ ነው የሰራው። 555 ሄክታር በበቆሎ ነው የወደመው። ይሄንን የመተካ ስራ ነው የሰራው። አሁን ላይ አርሶ አደሩም እጅግ በጣም ደስተኛ ነው፣ በጣም በሰራው ስራ የሼት እየበላ ያለበት የበቆሎ እሼት አልፎ ተርፎ ደግሞ በጣም ሼት በዚህ ሰዓት በጣም ውድ ነው፣ እየሸጠም ከፍተኛ ገንዘብ እያገኘ ያለበት ሁኔታ አለ። ድንችን በተመሳሳይ መልኩ ከ15 ቀን በኋላ ለምርት እየደረሰ ያለበት አሁን ፍሬ አፍርቷል፣ ድንች ማለት ነው። ሽንኩርት በስፋት እየወጣ ነው። በወረዳችን ቢያንስ በቀን እስከ 8 መኪና ይወጣል የመስኖ ስራዎች ማለት ነው። ቅድመ በልግም ላይ በሶስቱ ሰብሎች ላይ ትኩረት አድርገን እንሰራለን። ሌሎቹ መማራጮች ይጠቀማል አርሶ አደሩ ማለት ነው። ስለዚህ በዛ አግባብ እየሄድን ያለንበት ሁኔታ አለ። እስከ 1680 ሄክታር በቅድመ በልግና ለማለን ብለን ይዘናል ማለት ነው። ለዚህም ደግሞ በቂ ዝግጅት ተደርገናል። አርሶ አደሮቹ የባለሙያ ድጋፍና ክትትል በተገቢው እያገኙ በመሆኑ ድካማቸው ፍሬን እንደሚያፈራ ተስፋን ሰንቀዋል። ይሄንን ቴክኒክ እራሱ ከባለሙያ እጅ ወዘደን ነው መጠቀም የጀመር ነው። አሁን ቶሎ የሚፈሉ እህሎቹንም አስተምሮን ከነሱ ነው መመራ ወዝደን መጠቀም የጀመር ነው። ሽንኩርት ከተከላችሁ ስንዴ ይደርሳል፣ ስንዴ ተጠቀሙ ተብለን ስንዴ የዘራን እንደገና ደግሞ ከሰፈር አሁን ይቺ ወር ከመጨረሻ አካባቢ ዝናብ ችግር የለብንም። ዝናብ ሲዘንብ ኩሬ ይገባል። በኩሬ ደግሞ ከሞተሩም ይሁን ችግኝ እናፈላለን። ያንም ችግኝ ይሄን እንዳነሳን ዳግም እንዘራለን። ሽንኩርት እንተክላለን። ሽንኩርቱ አማራጭ ከሌለ ደግሞ እንትን ስንዴም እንዘራለን። በርበ በርበሬም እንተክላለን። ቶሎ የሚደርሱ ሰብሎቹ ማለት ነው። ይሄን ይሄን እንደምን ጠቀም ከባለሙያ ሆነን ከባለሙያ እጅ ትምህርት ወስደን ያው መጠቀም ጀምረናል። ውጤታማነቱ እንደሚታዩ ነው። አሁን ይድንች በጣም ምርጥ ምርጥ የሚባል ውጤት ያሳየናል። ምክንያቱም በጣም ውፍረቱ ራሱ በጣም ደስ የሚል እንትን አለው። በዚህ ተጨማሪ ደግሞ ያ ያለው ነገር በሙሉ በቃ ውጤታማ ሊያደርግ የሚችል ነገር ነው። እንትኑ ከስራው አንጻር እየተደገፍን ባለን ሰዓት የተሰጠንን እንትን በመከተል ትልቅ እንትን ያየን ያለ ነው ባለሙያ ይህንን ፍሬ አቅርቦልን ግብርና ማለት አቅርቦልን በደንብ ከነጋዴ ያመጣ ነው። ብዙ ይከስር ነበረ አይበቅልም ነበረ። አሁን እሱ ምርጥ ፍሬ አሻሽሎ ስለገዛልን ስላቀረበልን በውዱም ብንገዛው እሱ ተሻለ ተሽሎ በደንብ ውጤት አስገኝቶናል። መድኃኒቱንም በየጊዜው ወተን ደውለን ከጠየቅ ንገብቷል ብሎን ወተን አምጥተን ነው ምንረጨው ለተከነውም ለችግኝ በቃ እሱም በደንብ ተተከታትሎናል። አሁንም እየተጠቀምነው ያለ ነው። ይህ ቦታ ድንች፣ በቆሎም አለማም ነበር። እኛ ግን መጀመሪያ ያው አርሶ አደሩን ሰበሰብ፣ ግንዛቤ የቴዎሪካል ስልጠና ሰጠናቸው። ከዛ በኋላ ፕራክቲካል አርሶ አደሩ እንዴት እንደሚለማ ምናክል ጊዜ ውሀ እንደሚፈልግ ለዘር ምናክል ነው ለምሳሌ በውስጥ ድንች ሄክታር 18 ኩንታል ይፈጃል። ከዚህ ደግሞ የአዋጭነት ስሌቱ ተሰርቶለት የወጪ የገቢ ስሌት ሰርተነላቸው በሄክታር ከ300 ከ400 እስከ 500 ኩንታል እንደሚነሳ ግንዛቤ ሰጠናቸው። አርሶ አደሮቹም ደግሞ ተቀብለው ያው ከእርሻ ጀምሮ እስከ ሃርቨስቲንግ ድረስ ያለውን ድጋፍና ክትትል እናደርጋለን። ይሄ ዘር ሲዘራ ዝም ብሎ አይዘራም፣ የኬሚካል ያስፈልገዋል። ዘሩ መታሸት አለበት። ስለዚህ አሽቶ እንዲዘራም ጭምር በተለየ መልኩ ልዩ ትኩረት ሰጥተን ለራሱ ባለሙያ መድበን ጭምር በተለየ ሁኔታ ሌሎች መደበኛ ስራዎች አሉ። ይሄ ደግሞ ተጨማሪ የቅድመ በልግ ስራ በጣም ኢንቴንሲቭሊ ክትትል የሚያስፈልገው ነውና በዛ ልክ እንትን እያደረግን ያለንበት ሁኔታ አለ። የጽፈት ቤት ባለሙያ በሳምንት ቢያንስ ሶስት ወርዶ ያለ የበሽታ ምልክቶች ካሉ፣ ሌሎች ችግሮችም ካሉ ያያል። ወዲያውኑ ትሪት የማድረግ ስራ ይሰራልና በዛ ልክ እኛም ዝግጅት ተደርገን የገባ ነው ባለሙያም የግብርና ተቋሙ በተለየ መልክ ክትል ያደርጋል፣ ድጋፍም ያደርጋል። ከዛ ጎን ለጎን የሰብል እንክብካቤም ጭምር በተለየ መልክ ክትል ድጋፍ ያደርጋል። ባለሙያው ማለት ነው። ክትልና ድጋፍ ያደርጋል። የመድኃኒትም ጭምር በተባይ በተለያየ በሽታ የሚጠቁም ከሆኑ የመድኃኒት የማቅረብ ለአርሶ አደሩ ግንዛቤ መፍጠር ሳይጎዳ ማለት ነው፣ ሳይጎዳ ቀድሞ ክትልነ ድጋፍ የማድረግ ስራዎች ይሰራሉና እና ባለሙያ ያለበየ አካባቢ ማለት ነው። የፀሐዩ ግለት ሳይበግራቸው በትጋት እየሰሩ የሚገኙት አርሶ አደሮች ከራሳቸው ባለፍ ችግኙን ለገበያ ለማቅረብ አቅደው እየሰሩ ቢሆንም የግብአት አቅርቦት ጋር ተያይዞ ያለው የዋጋ ውድነት ስጋት ደቅኖባቸዋል። እኔ ሶስት ኪሎ ዘርቻለሁ። ወደ አስራ ሁለት መደብ አካባቢ ማለት ነው ዘርቻለሁ። ያው ለእኔ በኢቅዴ ለአንድ ጥማድ ነው ተስፋዬ ግን ሌላውን ደግሞ ለችግኝ ለላፈሉ ገበሬዎች ይገባሉ። ለእነሱ ለገበያ ለማቅረብ አላማ አለኝ። ችግኙ አሪፍ ከሆነ አንድ መደብ 5000 ብር የሚሸጥ መደብ አለ፣ 3500ም አለ፣ 4000ም አለ። በደረጃ ነው የሚሸጠው፣ በሁኔታ ነው፣ በችግኙ ነው የሚሸጠው። በዚህ የተነሳ በጣም ትርፋ ትርፋማ አረጋል ሰፈሩ እንኳንም አልተቀመጥኩ፣ ሰፈሩ እንኳን ወደዚህ መጣው የሚባለው ያሰኛል። ለኔ ያለኝ በቁመና 17 ሜትር ነው። ሲቆራረጥ 14 ሊሆን 16 መደብ ሊሆን ይችላል። ወደ እኔ ምልተከው ስድስቱን ተክለዋለሁ፣ ሌላው ለገበያ አቅርበዋለሁ። እኔ አሁን ዜሮ ነጥብ ሃያ አምስት ነው። ይሄ አሁን ድንቹ ማለት ነው። እኔ ከዛ ቢያንስ እስከ አንድ መቶ ኩንታል ጠብቃለሁ። ከዚህ ውስጥ አዎ፣ ምርቱ እንደሚታዩ ነው። ልክ እንደ አፈር ነው የምታፍሺው። አንዷን እንትን በመጀመሪያ ባሳቀፍሽያት ሌላ ነው። አሁን ይሄ በመጨረሻው ዙር የወጣው ነው። መጀመሪያ ያለበሰው ሌላ ነው። በሁለተኛ ዙር ዋባ ከጠጣ በኋላ የሚታቀፈው አፈር የሚይዘው ሌላ ነው። እቺ መጨረሻ ዙር ነች። አዎ፣ እቺ መጨረሻ ዙር ነች። ላይ ነው ያለችው። በዚህ ልክ ሲሆን እኔ በአሁኑ ልክ ምርት አገኛለሁ ብዬ እጠብቃለሁ። ያ የአዋጭነት ስሌቱ ከዚህ በፊት ከነበረው ሲነጻጸር ምናልባት ያ የውሃ አማራጭ ምናልባት ምንጭ ውሃ አለ እዚህ ጅጋ ሙርጡጤ የምትባል ምንጭዋ አለች። ከዚህ ምንጭ ውሃ ያው በዚህ በጀነሬተር ተነስቶ በሸራ ነው የሚሰጠው። በጣም አዋጭ ነው። በጣም ያዋጣል። አርሶ አደሮቹም ደግሞ በአካልም ጭምር ያዩበት ነው። ያው ፐር ሄክታር ከ400 እስከ 500 ኩንታል ተነሳ ማለት በጣም ትርፋማ ያደርጋቸዋል። በጣም ተመራጭ የሚያደርገው ደግሞ ቅድመ በልግን የውሃ አማራጭ ያለባቸው ቦታዎች የአገልግሎት ማይሰጥ የውሃ አማራጭ የለም፣ አገልግሎት ማይሰጥ አፈር የለም፣ አገልግሎት ማይሰጥ ጉልበት የለም። እንዳያችሁት አሁን እዚህ ሳይት ላይ ያያችሁት አብዛኛው ወጣቱ ነው ሙሉ ማለት ነው። አብዛኛው ዛሬ ቅዳሜም ከመሆኑ መነሻ ተማሪዎችም ጭምር እዚህ ያግዛሉ። መተው ወላጅ ማለት ነው። እሁድም በተመሳሳይ ነገም ብትመጡ ያው በዚህ ልክ ሞልቶ ነው የምታገኙት። በብዛት የጎልማስ አርሶ አደሮች የምታገኙት በትምህርት ቀናቶች ሲሆን ነው። ግን ወጣቱ ሙሉ እዚህ ነው ያለው። ስለዚህ ወጪ ለማውጣት የሚሄድበት ምክንያት የለም ማለት ነው። እንደ ወረዳችን ዛሬ የወረዳ ማዕከል ገበያ አለ። እዛ ገበያ ቢሄድ ቢያንስ ከ300 እስከ 500 ሊያጠፋ ይችላል፣ ለግሉ ማለት ነው። ስለዚህ ያ ገንዘብ ወዴት መጥቷል? ወደ ማሳ መጥቶ ኢንቨስት እየተደረገበት ነው። ጉልበት ማሳ መጥቶ ኢንቨስት እየተደረገበት ነው ያለው። የውሃ አማራጭ እየተጠቀመ ነው። ስለዚህ ያለ ስራ የሚጠፋ የሚባክን ጉልበት የለም፣ ሚባክን ውሃ የለም፣ ሚባክን ገንዘብ የለም። በዚህ እኛ በጣም ትልቅ ተሚረንበታል። ከቅድም በልግ ዝግጅት ጋር ተያይዞ አሁን ባለ ሁኔታ ዝናብ አልዘነበም። ዝናብ ባይዘንብም ግን ከቅድም በልግ አንዱ የሰራ ያለው ብዙ ቦታዎች ላይ ሁሉም ቀበሌዎች በሚባል ደረጃ መደብ የማዘጋጀት ከ34 ሺህ መደብ በላይ እንትን እየሰራ ያለበት ሁኔታ አለ። ስለዚህ ሰፊ ዝግጅት እያደረገ ነው የሁሉም ቀበሌዎች ላይ ጠዋት ያው ሳዳ ገብታችኋል ሰሜን ጎቶ ማይታችኋል። እዚ አካባቢ ላይ ከቅድመ በልግ ዝግጅት ጋር ተያይዞ ሰፊ ስራ እየሰራ ያለበት ሁኔታ አለ። ይሄ ያው ሌሎች አካባቢም ይህን ተሞክሮ ቢወዝድ ቢሰራ የተሻለ አሁን በቆሎ እንትን ከማለት በፊት ሽንኩርት ሲተክላል ሽንኩርት ያነሳና በቆሎ እንትንላል በቆሎ ሲያነሳ ቀጥሎ በወልቄ እንትንላል እንደዚህ የቀያ ይሬዳል ማለት ነው። ስለዚህ ከቅድመ በልግም ስራ ላይ ጥሩ ስራ እየሰራ ያለበት ሁኔታ አለ። ድጋፍ የሚባለው ያው አሁን ይሄን ችግኝ ራሱ ለማፍላት ብዙ እንትን ድጋፍ አስፈልጎናል። ለእኛ አሁን ዘንድሮ የምርት ቀውስ አለ፣ ምርት የለም። ይሄን ችግኝ ራሱ ለመግዛት በብዙ ጥረት ነው ገዝተና አሁን ልንዘራ ይቻል ነው። ፍሬው ተወደዋል። ግብርና ቢሮ ራሱ ከነጋዴ እኩል ነው ገዛ የሸጣለን። እንዲሁም ዘንድሮ ጨምሮ ነው የሸጣው ሱቅ ላይ 4260 ግብርና ቢሮ 4400 ብር ነው ገስተነ ማጣ ያመጣ ነው። እሱ ነገር ቀጣይም የሚፈታ ነገር ሆነ ቢትፈቱልን ይሻላል። አሁን ይሄ ችግኝ ደርሷል፣ ጊዜውም ደርሷል፣ ወሩም ደርሷል። አሁን አንስተን ማሳ ልናወጣው ነው መዳበሪያ አስፈልገናል። መዳበሪያ በበቂ ያስፈልገዋል ይሄ መዳበሪያ መድኃኒት ይሄም ችግኝ ለመትከል መዳበሪያ በጣም አስፈልገዋል። መዳበሪያ ደግሞ ተወደዋል። ስርጭቱም የጀመረ አይመስለኝም። ጆሯችን ከዚህ በፊት አልሰማንም። ይሄን ይሄን ነገር ለግባቱ በጣም አስፈልጋል። ምናልባት ወረዳው ወይም ባለሙያዎቹ ቀጣይነት ያለው ድጋፍ ቢያደርጉልን ብዬ የሚለው ነገር ከገበያ ጋር ተያይዞ ያለውን ነገር አሁን ነገ ይሄ ነገር ብናነሳው በገበያውም ውጤታማ ነገር አግኝተን ወደፊትም ለመስራት ምን በቃ የምንበረታታበትን መንገድ ቢያመቻቹ የሚል አለኝ። በእነሱ ለኛ ያለን ችግር ትንሽ ዋጋው ከፍ ይልብና ይላል። ዋጋው ትንሽ ቢቀነስ ቢያቀርቡልን፣ ተባብሮ ያለውን ምርጫ ያለውን አሁንም ቶሎ የሚደርሱ እህሎች ይሄ ከተነሰ በኋላ ቶሎ የሚደርሱ እህሎች ካሉ መንግስት ቢያገዝን፣ እነሱንም በጣም እንፈልጋለን ከግብአት አቅርቦት ጋር ተያይዞ። በተለይም የዘር አቅርቦቱ ላይ ያሉ አማራጮችን እንጠቀማለን። አሟጠን ነው እየተጠቀመና ያለነው ያሉ አማራጮችን። እስካሁን ያው ዘር በጃችን የጠፋ የለም። ግን አርሶ አደሩ ጋር ምንጫና አለው ዋጋ አካባቢ። ያው ከላይ ሲመጣም ያለው ነው እንግዲህ ያው ከምንጩ ጀምሮ ያው ትንሽ ሀገራዊ ሁኔታው ላይ የኢኮኖሚ ሪፎርሙ ላይ ያሉ ነገሮች አሉ። እሱን ያው አዲስ የመሆን ነገር ነበረ። አሁን እየተላመደው ነው አርሶ አደሩ ዋጋ አካባቢ ማለት ነው። ለምሳሌ ከዚህ በፊት የሬድ ቦምቤን አንድ ሺህ ብር በታችና እስከ ስምንት መቶ ብር ነበር ገዝቶ ሲዘራ የነበረው ግን ደግሞ በዘንድሮ ዓመት እንዳው መጀመሪያ ለመስኖ ስንጠቀም እስከ አስራ ሶስት ሺህ ገብቶ ነበረ። የሺጉ የጣ በጣሳ የሚመጣው ማለት ነው የብተናው ደግሞ እስከ 8500 ከዛ በላይ ወጥቶ ነበረ። አሁን ላይ ግን ለቅድመ በልግ ያው በዚህ ሰዓት ሌላ ቦታ ትንሽ ጋፕ ያለበት ሁኔታ አለ። እኛ ግን ቅድመ በልግን ስለምንጠቀም ዋጋውም ጥሩ በሆነ ልክ እንትን አግኝተናል እና ከአራት ሺህ ሁለት መቶ እስከ አራት ሺህ አራት መቶ ነው እሱም ቢሆን ያው ለአርሶ አደሩ ቻሌንጅ ነው ይታወቃል። አንድ ሶስት ኪሎ ልዝራ ያለ ሰው ቢያንስ ከሃያ ሺ ብር በላይ ሊጠይቀው ይችላል ማለት ነው። ስለዚህ ኬሚካል አለ፣ ሌሎች ነገሮች አሉ በእኛ ደረጃ ማቅረብ የሚያስፈልጉ ግባቶቹን በሙሉ ከማቅረብ አንጻር ችግር ችግር የለም። ከዚህ ፊት በተለያየ ጊዜ እንደዚህ አይነት የግባት ችግር የመዳበሪያም የምርጥ ዘር ችግር የነበረበት ሁኔታ አለ። ይሄ ከአምና ጀምሮ በተሻለ መጠን ከዞኑም ኮሚኒኬትን ማድረግ ቀድሞ የምርቱን ለአርሶ አደሩ የማቅረብ ስራ እየሰራ ያለበት ሁኔታ አለ። ዘንድሮም ቢሆን ከግባት ጋር ታይዞ ወደ 60 ፐርሰንት አካባቢ ምርዘር አርሶ አደራችን በእጅ እንዲይዝ ያደረገበት ሁኔታ አለ። 60 ፐርሰንት አካባቢ ማለት ነው አቅርበና ለአርሶ አደሩ። ሁለተኛ ከመዳበሪያም ጋር ታይዞ በዘንድሮ ዓመት በቂ የሆነ መዳበሪያ ነው የቀረበ ያለው። ስቲል ናው በዘንድሮ ዓመት የመዳበሪያ ችግር አይገጥምም አይገጥምም። ከ10 ሺህ ኩምታን በላይ ነው ለእኛ ብቻ የደመደበው እና የመዳበሪያ ችግር ብዙ እንትን አይልም። አሁን አርሶ አደሩ እያነሳ ያለው ትንሽ ዋጋ ጨምሯል በሚል ያነሳል። ዋጋ ጨምሯል፣ ይሄ ይታወቃል። አገር አቀፍ ነው። በሀገር አቀፍ ደረጃ መንግስትም ጭምር ድጎማ አድርጎ ነው የሚያመጣው። ካምናው የዋጋ ጭማሪ አለው። የዋጋ ጭማሪ ቢኖረውም ግን የግብዓት እጥረቱ በዘንድሮ ዓመት የሚገጥም አይደለም አርሶ አደሩ አሁን ባለ ሁኔታ በጥንቃቄ ከማሰራጨት በጥንቃቄ አርሶ አደሩ ጋር ከማድረስ ጋር ተያይዞ የሚገጥሙ ችግሮችን ከመፍታት ውጪ አርሶ አደሩ የግባት ችግር ይገጥማል የሚል ታሳቢ የለም። እኛም የግባት ችግር እንዳይገጥም ሰፊ የሆነ ቅድም ዝግጅት ተሰርተዋል። ወረዳው ከቅድመ በልግ ዝግጅቱ ጎን ለጎን ከዚህ ቀደም በተለያዩ ድርጅቶች ይደጎሙ የነበሩ አርሶ አደሮችን ከተረጂነት ተላቀው በራሳቸው አቅም ዘላቂ ገቢ አማራጮችን እንዲፈጥሩ ለማድረግ ትኩረት ሰጥቶ እየሰራ መሆኑን እንደ መልካም ጅማሮ የሚወሰድ ነው። በተለያየ ጊዜ ከዚ በፊት በሴፍቲኔት በተለያየ ድርጅቶች የሚደግፉ አርሶ አደሮች አሉ። እነዚህን አርሶአደሮች በተለየ መልክ በዚህ ዓመት በፌዴራል ደረጃም በክልል ደረጃም እነዚህ አርሶአደሮች ራሳቸውን ችለው መውጣት አለበች። እስከ መቼ ነው ሊረዱ የሚችሉት? ስለዚህ ራሳቸውን መቻል አለባቸው፣ በሚል የሰፊ ስራ እየሰራ ያለበት ሁኔታ አለ። በእኛ ወረዳ ላይ ወደ ሰባት ቀበሌዎች አካባቢ በዚህ ፕሮግራም የሚደገፉ ናቸው። ይህን ለማስቀረት በባለፈው ክርምት ላይ የአርሶ አደሩን ያኔ በተለያየ እንትን ውስጥ የገቡ አሉ። መግባት ሳይኖርባቸው የገቡ አርሶ አደሮች አሉ። ይህን ለማጥራትና አርሶ አደሩ ምን ያህል ካፒታል አለው የሚለው ነገር በመለየት ከነበረው ወደ 65 ፐርሰንቱ እና 35 ፐርሰንት በሚል የተለየበት ሁኔታ አለ። ይሄ ሲለይ በየአርሶ አደሩ ምን አለው፣ ጓሮ ላይ ምን አለ፣ ምን አይነት ምርት አለው የሚል ልየት አድርገዋል። በዚህ ውስጥ ወደ 65 ፐርሰንቱን መመረቅ አለበት በሚል በዚህ ዓመት በተለያዩ ብዙ ስራዎች ሰርተዋል። አሁን በጸዳይ ላይ 18 ሄክታር እነዚህ ሰዎች አደራጅተን 18 ሄክታር በቆላ ና ድንች እንዲተኩል ተደርጓል። በዚህ በመስኖም ጭምር ሄክታር ማሳ በቆሎ ዘርተዋል፣ ለእነዚህ ሰዎች ማለት ነው። ስለዚህ እነዚህ ሰዎች አሁን ባለው ሁኔታ ተስፋ አለው። ለመውጣትም ከዚህ ለመውጣት የሚፈልጉ አርሶአደሮች አሉ። ሰፊ የሆነ ዘወትር ድጋፍና ክትል የሚፈልጉ አርሶአደሮች አሉ። በአጠቃላይ ግን በዚህ ዓመት እነዚህ አርሶ አደሮችን በተለየ መልክ ድጋፍ ተደርጎ ወደ ስራ መግባት አለባቸው ተብሎ ልዩ ስራ ይሰራ ያለበት ሁኔታ አለ። አርሶ አደር መሐመድ በአካባቢው ባለው የውሃ እጥረት የተነሳ እጁን አጣጥፎ ከመቀመጥ ይልቅ ወደ አጎራባች ቀበሌ አቅንቶ የከርሰ ምድር ውሃን እንደ አማራጭ ተጠቅሞ ማልማት መጀመሩ የዝናብ ውሃን ብቻ ጠብቀው በዓመት ሁለት ጊዜ ለሚያመርቱ አርሶ አደሮች መልካም ተሞክሮ ነውና አካባቢያቸውን ቢመለከቱ መልእክታችን ነው።